ወይ ጊዜ፣ ወይ ጊዜ፣ ወይ ጊዜ፣ ወይ ዘመን፣ ወይ ዘመን፣ ወይ ዘመን፣ ወይ ዘመን፣ አይገርምም ግን እናንተ በንግራችን ላይ ማፍቀርና መፈቀር እንደ ቀላል ነገር ይታያል። እንደ እስኪ መልሶን ለእናንተ። ሲቀጥል ደግሞ ማለት ነው እንግዲህ የቀርታ በየሄዱበት ቦታ ፍቅርን። ትዳርም እንደ ቀላል አድርጎ መግለጽ ግን ከባድ አይሆንም። አረተይ ሶፊ፣ ተይተይ ካለፈው ሕይወትች ተማሪ ኔውድ ተይ፣ በቃ ሁል ጊዜ ራስሽን በቃ ለችግር አታዳርጊ። ተይ ሶፊ፣ በቃ ተማሪ፣ በጥቅሉ ካለፈው ሕይወቶች ተማሪ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ቤተሰቦች ሁላችሁም ሰላም ሰላም ብያለሁ። እያላችሁበት ያለ ሰላምታና እዝነት አይለያችሁ ለማለት እወዳለሁ። ውድ የኔ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሌ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። ነበር ቤተሰቦች ደግሞ ቢዶን ላይክ ሼር በማድረግ አበረታቱኝ። ምስል በትትና ጠይቃለሁ ማለት ነው። ዛሬ ይጀላችሁ ወደ መጣውት እንግዲህ ወደነ ሶፊ አንዋር ጉዳይ እገባለሁ ማለት ነው። ሶፊ አንዋር እንግዲህ ቆዩ እንግዲህ ዳር ዳር ዳር ዳር እያሉ ነው ማለት ነው። ከዛስ በኋላ ዳር ዳር ከተባለ በኋላ ወደ መሀል መሀል መሀል ይባላል አይደል? ፈታ በሎ እስኪወድበት የሰዎች ያ ፈታ ስላልኩበት ነው ማለት ነው። እና በነገራችን ላይ ቀልዱን እንተወውና ወደ ምሩ ቦታ ስንሄድ ሶፊና ኗር የሚሄዱበት አካሄድ እንግዲህ ለሁላችንም ግልጽ የሆነ ይመስለኛል። እነሱም ያው እንግዲህ ዳርዳር ነው እየሄዱ ነው። እንግዲህ ብስል የሆነ ሰው እንግዲህ ሁሉንም ነገር ተረድቶት ጨርሷል ማለት ነው። ብስል ሁኑ ብሏል አደል ታጠቃ። እውነቱ እኮ ነው። አንዳንዴ ብስል ሁኑ ይላል ማለት ነው እና ውድ ተመልካቾች እንግዲህ ብስል ሁኑ ማለት ነው እና እንዴት ነው ሶፊ? በነገራችን ላይ በጣም ምርጥዬ ልጅ ናት፣ ደስ የምትል በነገራችን ላይ ብዙ ውጣ ውረዶችን ያሳለፈች እህታችን ናት። እንዲሁም በካሜራ ፊትለፊት ከካሜራ ከካሜራ ፊትለፊት ራሱ ብዙ ነገሮችን አሳልፍ ያለው እያለች ነው። አዎ ይህን ያሳለፈ ደግሞ ካለፈው ህይወቱ መማር እንግዲህ አያዳግተውም ብዬ አስባለሁ። ምክንያቱም ከፊቱ ህይወትሽ ተማሪ ማለት ነው። ምክንያቱም አንድ ነገር መችም እንደምታውቁት ጎድቷችሁ ሲያልፍ፣ ጠቅሟችሁም እንደሚያልፍ እየተረዳችሁት ማለት ነው። አሁን እሷ ብዙ ነገሮችን አስተናግዳለች። ያ ጉዳት ብቻ ሳይሆን ለእሷ ጥቅምም ነው፣ ጠቅሟታል ማለት ነው። ብዙ ነገር ትማርበታለች፣ ብዙ ነገር ትቀይርበታለች ማለት ነው። አሁን ከአንዋር ጋር የጀመርሽው ነገር እንግዲህ እጅጉን ያው እንግዲህ አንድ ሰው ባህላል በኒካ ሲሆን ይብለጥ ደግሞ ደስ ስለሚል ሁልጊዜ ከመቀራረብ የተነሳ ብዙ ነገሮች ሊፈጠሩ ስለሚችሉ ሶፍዬ፣ እውነቴ ነው ይሄ ማናቸውም ሰው የሚያውቀው ነው አይደል? ወደ ኒካ ማሰሩ ብትገቡ ደስ ይላል ኒካ ሃሽን እሰሪ ምክንያቱም ሰው ነን እና እንሳሳታለን ሰው ደግሞ ድርጊታዊ እንጂ ፍጹመው አይደለም አይደል እንዴ ስለዚህ ማፍቀር መፈቀር ያለ ነው ግን ይሁንና ደግሞ ህይወታችሁ እንዳይበላሽ ቶሎ ብላችሁ ወደ ኒካ ብትገቡ ደስ ይላል አንዳንድ ኮሜንቶችን ሳይ ባክሽ ሶፊ ከበፊት ህይወትሽ ተማሪ ባክሽ ምና በቃ እውነት ነው። ይሄን ደጋፊ እኔም ደጋፊ ነኝ፣ እኔም እንደዛ ነው የምለው። ሲቀጥል ደግሞ ሲቀጥል ደግሞ ለማለት ፈልጌ ነው። አንዳንድ ኮሜንቶችን ሳይ ደግሞ እሱ ልጅ ነዋሪ አይሆናትም እሷ ትልቅ ነች ምናምንም ትለዋላችሁ። ቆይ፣ በነገራችን ላይ አዋልዳችኋል? እንዲ እሷ እናሱን አዋልዳችኋል? እናንተ ሁላችንም በሜዳ ነው የምናውቃቸው በሜዳ ከማወቅ ያለፈ ወይም የዘለለ ስለ እነሱ የምናውቀው ጉዳይ የለን ማለት። ሁሉንም የሚሉን ነገር ደግሞ እራሳቸው በሚሉን ነገር ነው የምንረዳው። አይደል እንዴ? በቅርበት ሆኖ እነሱን ቁጭ ብሎ ያዋለደ የለም። ሶፊ ትልቅ ናት፣ አኗር ትንሽ ነው። አኗር ትንሽ ነው፣ ሶፊ ትልቅ ናት። ይሄንን እኛ የምናውቀው ጉዳይ የለን ማለት አላዋለድንም። እኛ በተሰብ ብለው በቃ በአማከሩን መሰረት ሁላችንም የየ ግላችንን አስተያየት ልንሰጣቸው ግድ ነው ማለት ነው። እነሱም ያን ብለው ነው ውድ ቤተሰቦች ብለው የሚመጡትና ችግራቸውንም ደስታቸውንም ሊገልጹልን የሚፈልጉት ማለት ነው። ስለዚህ ምን ለማለፍ ፈልጌ ነው? ትልቅና ትንሹ ሳይሆን የሰው ልጅ ዋናው ቁም ነገሩ በቃ መፋቀሩ፣ መዋደዱ ካለ ምንም ችግር የለውም። ይሄ መበላለጡ ጉዳይ ችግር የለውም። ትብለጠውም ይብለጣትም፣ ችግር የለውም። ቢሆን ደስ ይላል ወንድ ልጅ ከሴት ልጅ ትንሽ ከፍ ቢል ደስ ይላል። ካልሆነ ደግሞ ችግር የለውም። ስለዚህ ይሄ አስተሳሰብ እንጂ ማለት ነው፣ ቆንጆ አስተሳሰብ እንጂ ይሄ የእድሜው ጉዳይ ችግር የለው መቼ ተወለድካ ይባል መቻወክ ነው የሚባለው አይደለም። እና ስለዚህ እንደዚህ እያላችሁ ሰው አታሸማቁ ማለት ነው። እና ሶፊ ዛሬ ደስ በሚል ቦታ ላይ ሆነው እንግዲህ ፍቅሯን እየገለጸችለት ትገኛለች። ፍቅሬን የምገልጽለት በፍሩት ነው ብላለች ማለት ነው። እንግዲህ ፍሩቱን አምጥታ ባ ባፉ ስታጎርሰው አይተናል ማለት ነው። ይውትታ ብኔሉ ላይም ባፉ እያጎረሰችው ነው። በቃ እንግዲህ ፍሩቶቹን እንዳለ አቅርባ እኔ ደስ የሚለኝ ለመወደው ወይም ለእኔ ነው ላልኩት ወይም በውስጤ ነው ላልኩት ሰው የፍቅር መገለጫዬ ፍሩት ነው እና እኔ ፍሩት እወዳለሁ። በቃ የፍቅር መግለጫ ፍሩት ነው ብላ እንግዲህ በመዝናኛ ቦታ ሆነው በፍሩት እየተገባበዙ እየተጎራረሱ አይተናል ማለት ነው። ስለዚህ ከዚያ ወዲያ ምን ሲያደርጉ ነው የምትሉት እናንተ? ምን ሲያደርጉ እንድታዩ ነው የምትፈልጉት ወይ? ኮሜንታተሮች እኮ አንዴ አንዴ ተንኮለኞች ናቸው እነት ነው በቃ አሳዩን ፍቅራቸውን እንዴት እንደሚገላለጹ ምን ቦታ በምን አይነት መልኩ ነው ፍቅራቸውን መገላለጽ ያለባቸው። እንግዲህ የሁሉም እንግዲህ አህላቁ ይለያል፣ እና አንዳንዱ ሰው በሌላ ስጦታ፣ አንዳንዱ ሰው በቃ የሚወደውን ሰው በሚወደው ነገር ፍቅሩ መግለጽ ስለሚችል፣ እሷ ደግሞ ፍሩት ወዳለሁ፣ እኔም ለምወደው ሰው ፍቅሬን የሚገልጸው በፍሩት ነው ብላ ሲገባበዙ አይተናል ማለት ነው። ከዚ ወዳ ምን ያሳዩ እስኪ ንገሩኝ፣ እና ሌላ ደግሞ ምን ያሳዩን እናንተ እኮ የምትሉት እና ምን ለማለት ፈልጌ ነው፣ አንዋር የተረጋጋ ልጅ ይመስላል። ሁላችንም በሚዳ ነው የምናውቀው፣ እሷንም እሱንም የተረጋጉ ናቸው ሁለታቸውም። ሁልጊዜ ደግሞ ባለፈ ህይወት ያለፈ ህይወት በቃ እርሾ ውሱን ነገር። ሶፊ እውነት ይሄ ነው እርሾ፣ በቃ እንደ የሰው ልጅ እኮ ሁሉ በልጋ ባልጋ አይሆንለትም፣ ይበደላል፣ ይበድላል። ግን በቃ ነገሮች ባሉበት አይቀመጡም፣ ነገሮች ያልፋሉ። ስለዚህ ያለፈ ህይወትሽን ሁልጊዜ በምትሰሪው ቪዲዮ ላይ ባታምጪ ደስ ይላል። ሁል ጊዜ እኔ ቪዲዮዎችን እከታተላለሁ አያለሁ፣ ግን እንድሁኝ እንድሁኝ ነው በቃ ተዩ። የማይበደል የለም፣ ከሁሉ አልጋ ባልጋ አይሆንም። ያለፈው ህይወቴ እንደዚህ ሁኖታ በቃ ያለፈው አለፈ። ለሚመጣው ያ ነገር እንዳይደገም ለሚመጣው ያ ነገር ያ ሁሉ ስቃይ እንዳይመጣ መከላከል ብቻና ብቻ ነው እንጂ ያለብሽ። የድሮ ስቃይሽን ድሮ እንድሁኝ ተሰቅዬ ተፈልጨ የሚለውን እርሹ። ምክንያቱም ያ ነገር ሂዷል፣ አልፏል፣ ወደኋላ አይመለስም ማለት ነው። እና ስለዚህ አንቺ ስለ አሁን ለሚመጣው ህይወትሽ ፊት ለፊት ያለ ህይወትሽን ስለ በፊት ለፊትሽ ስላለ ህይወትሽ እንጂ ማሰብና መተቸት ያለብሽ ስለ አለፈ ህይወትሽ። ወደ ኋላ መለስ እያልሽ ሁልጊዜ አታንሽ፣ አታውሪ። ምክንያቱም ይህ ነገር ራስሽን ይጎዳሻል፣ ራስሽን ይጎዳሻል። ያንን ነገር ስትረሽው ህይወትሽ በቃ ይስተካከላል። ምክንያቱም ወደፊት ስላለው ህይወትሽ ነው የምታስቢው። ስለዚህ ሶፊዬ ይሄንን አታንሽ ለማለት ነው። በቃ የአራት የአምስት ደቂቃ ቪዲዮ ለመስራት እንገባለን፣ ግን አያስችላችሁም። ለዛ ነው እና ሶፊ እንግዲህ እውነተኛ ፍቅር ያደርግላችሁ። አንቺም የምትማሪበት ካለፈው ህይወትሽ የምትማሪበት አላህ ያደርግሽ። አይዞሽ፣ ጠንክሪ፣ በርቺ፣ ቀጥሉበት ነው የምለው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካ